በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ ውድ እና የተከበራችሁ ቤተሰቦቼ እንዴት ናቸው? ደህና ናቸው። ይከኛ ጋሎ ሰላም፣ እግዚአብሔር ይመስገን። ሁላችሁም ላይክ እና ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ወገኖቼ ከልብ አመሰግናለሁ። ዛሬ ደግሞ ደስ የሚል ምክር ነው። በጣም አስተማሪ የሆነ ታሪክ ነው የመጣው። ሁላችሁ ማለት ነው አዳምጡት። ሁላችሁም አስተያየታችሁ እንዳይለየን የታሪኩ ርዕስ የፈሰሰ ውሃ አይታፈስም ይላል። እውነት ነው። የፈሰሰ ውሃ እንደ ውሃ ከፈሰሰ ወይ መሬቱ ይጠጣዋል ወይም ደግሞ ነገር ደጋል የሚታፈስ ነገር አይደለም። የሚጠቅም ላይ የሚውሉ ነገር አይደለም ማለት ነው። የፈሰሰ ውሃ አይታፈስም ይላል። ልብ ብለን እናዳምጠው። ሰውየው ከሚስቱ ከሚስቱ ሌላ አንዲት ሴት ወደደና እፍ ክንፍ አለ ልጅና ሚስቱን እየተወ ከዛችኛይቱ ጋራ ማምሸት ብሎ ማደር ጀመረ። በመጨረሻም አንድ ቀን ወደ ሚስቱ መጣና ድንገተኛ የሆነ ጥያቄ አቀረባላት። እኔ እና አንቺ እንድንፋታ እፈልጋለሁ። ለምን ብለሽ ምክንያት አትጠይቂ። መፋታት ብቻ እፈልጋለሁ። ደግሞም ሌላ ቀን አይደለም፣ ነገ እንዲሆን እፈልጋለሁ አላት። እሙዬ ሚስቱም በሁለት ነገር ተጨነቀች። በአንድ በኩል ምንም ነገር አጠይቂ ብሏታል። በሁለተኛው ነገር ልጇ ወደ ዩኒቨርሲቲ የመግቢያው ፈተና ልትቀመጥ ጥቂት ቀናት ቀርቷታል። ባልፈልግም፣ ብፈልግ፣ ባልስማማምበትም ካልክ የግድ እቀበለዋለሁ። ነገር ግን በእኛ ምክንያት ልጃችን መጎዳት የለባትምና የአንድ ወር ጊዜ ያህል እንታገስ አለችው። እርሱም አሰበና፣ ጥሩ አንድ ወር መታገስ አያገተኝም። ነገር ግን በእዚህ አንድ ወር ውስጥ ሽማግሌ መላክ ምክንያት መጠየቅ የለም ፣ ስለፍቻችንም ማናችንም ምንም ነገር ማንሳት የለብንም። በዚህ ቃል ግቢ አላት። እርሷም እስማማለሁ፣ ግን አንተም የምነግርህን ለመፈጸም ከተስማማህ ነው። ታዲያ በዚህ አንድ ወሩ ወር ጧትና ጧት ጧት ከእንቅልፍ ስነሳ ማታ ማታ ወደ አልጋ ሲሄድ ያኔ ሰርጋችን ዕለት አቅፈህ እን እንደወሰድከኝ አድርግህ አቅፈህ ትወስደኛለህ ስትጠየቀቸው ነገሩ ያልጠበቀው እና ያልተለመደ አይነት ቢሆንም ቀላል እና ሊያደርጉት የሚችሉት ስለሆነም እሺ ብሎ ቃል ገባላት። አንድ ወር ተጀመረ። ጧት ጧት ከእንቅልፉ ስትነሳ ሲትነሳ አቅፎ ከፍ አድርጎ ወደ በረንዳ ካደረሳት በኋላ ወደ ስራውም ይሄዳል። ማታ ማታም እንዲሁ አቅፎ ወደ አልጋዋ ይወስዳታል። ስለፍቻቸው ፍቻቸው አይነጋገሩም። እየዋሉ እያደሩ ሲሄዱ የሰውነቷ ጠረን የምትለብሳቸው ልብሶች የአይኖቿ እና የፀጉሯ ሁኔታ የገላዋ ለስላሴ እና የአካሏ ቅርጽ እየሳበው መጣ። በየቀኑ እያቀፋ ሲመጣ ሲያወጣትና ሲያስገባት ሰውነቷን እየቀለለው ለእርሱም እርሷ አቅፋ መሸከሙ አንንቺ አንዳችም እንግዳ የሆነ የደስታ ስሜት እየፈጠረለት መጣ። ከሷም ጋር ሞግት ጀመረ። ምንድን ነው እንፋት ያልኳት? አሁን የሚሰማኝን ስሜት ያህል ስሜት ከእርሷ ወደ እጄ ጋራ ለምን አይሰማኝም? ለምንስ ነበረ ይህንን ነገር እንዲያደርገው ቃል ያስገባችኝ? ይህንን የመሰለ ገላዋን እንዲህ የሚመረከውን ጠረኗል እንዲህ የሚያስደስተውን ፈገግተዋል እንዲህ የተዘናፈለውን ጸጉሯን እንዲህ ልዩ የሆነውን አካሏን እንዴት እስከ ዛሬ አላየኋትም? እሷ ናት ከእኔ ጋር የነበረችው ወይስ እኔ ከእሷ ጋር ነበርኩ? የወሩ መጨረሻ እየደረሰ መሆኑን ሲያውቅ ከእርሷ መለየቱ ጨነቀው። እንዲህም ይህንን ሁኔታ የፈጠረበትን እንግዳ ስሜት እየወደደው መጣ። ነግቶ እና መጅቶ እርሷን አቅፎ እስከሚወስዳት በጉጉት መጠበቅ ጀመረ። በሌላም በኩል ደግሞ በዚህ ድርጊቷ በጣም ያስደሰችበትን ስሜት እያሰበ ያደንቅ ጀመረ። ብልህነቷን፣ አስተዋይነቷን እና በቀላል ድርጊት ቀልቡን ልትገባ መቻሏን ሲያስበው ምን አይነት አስገራሚ ሴት ናት ይላል። ወሩ ሊያልቅ ሁለት ቀን ቀረ። ቀን ሲቀረው የመፋታቱን ሀሳብ በውስጡ መረማመድ፣ ነገር ግን አላገኘውም። በዚህ ሁኔታ መፋታት ደግሞ ለሕይወቱ የማይፈታ እንቆቅልሽ እንደሚሆንበት እያሰበ ተጨነቀ። በሌላ በኩል ደግሞ በዚህ አንድ ወር ውስጥ ፍችን በተመለከተ ላለመነጋገር ቃል ተገባብተዋልእና እንዴት አድርጌ ይነገር? ዛሬው በደስታ ስሜቴ አቅፌ ከአልጋዋ እንደወሰድኳት ሁለት ማታ ወደ አልጋዋ መላሰት ከፊቱ ጀምሮ በጣም ቀለለችው፣ አሳዘነችው። በወሩ መጨረሻ ወደ ስድስቱ ወዳጁ ዘንድ ሄደና የፈቸውንም ሐሳብ ሰርዣዋለሁ። እኔና ባለቤቴ ፍቅር የሌለው መስሎኝ ነበረ። እኛ ግን ለካ ፍቅር አላጣንም። ያጣነው ሁለት ነገሮች ብቻ ነው መነጋገር እና መቀራረብ። ለዚህ ያደረሰንም አለ መቀራረባችን እና አለመነጋገራችን ብቻ ነው። አሁን ግን መነጋገር ባንችልም ምን እንኳን መቀራረብ ግን ችለናል። ዛሬ ደግሞ መነጋገር እንችላለን። ስለዚህ ሌላ የሚሆንሽን ፈልጊ አላት። ሴትዮዋም ተናደደችና በጥፊ መታችው፣ ከአጠገቧም የነበረውን ውሃ ቸለሰችበት። ይህንን ለብዙዎች ኃጢአት የተከፈለ ቅጣት ነው እያለ ወጥቶ ሄደ። ከዚያ ወደ አበባ መሸጫው ሱቅ ውስጥ ገባ። ያንን ሲጋቡ የገዛላትን አይነት አበባ ገዝቶ ወደ ቤቱ ከነፉ። ጓደኛው ትዳር ማለት አግብተው የሚኖሩት ሳይሆን በየጊዜው የሚጋቡት ነው ያለ እውነት ነው። ትዳር እንደ አስራ ሁለተኛ ክፍል ፈተና አንድ ጊዜ አልፈውት ሳት ፈክቱት የሚሰቀሉት አይደለም ያለው እውነት ነው። ትዳርና ተክል እንክብካቤ ይፈልጋል ይፈልጋል። እንዲሁ የሚያደርጉም ይጎዳ ተብሎ የሚታው ነገሮች አይደሉም። ልክ እዚህ ሀገር ችግር ቸገኝ የሚከባከቡትን የማጠጣት፣ የመከባከብም እና የማሰደግ እጅግ የመተከል ችግር እንደሌለው ሁሉ እኛም ጋራ የመጋባት ችግር የለም። ፍቅር ግን ማገኘትን ብቻ ሳይሆን ማጣትም፣ መኮትኮትም፣ ማረምም ከብት እንዳያበላሸው አጥር ማሳጠር በየጊዜው ማዴ በርን በመጨረሻም በመጨረንም ጭምር ይፈለጋል። በእርግጥ በእድል የሚበቅል ዛፍ እንደ አለው ሁሉ በእድል የሚኖር ትዳርም ይኖራል ይሆናል። ይህ ግን ህይወት ለራሱ ጥረት ሳይሆን በአጋጣሚዎች ብቻ አሳልፎ መስጠት ነው። ያለው እውነት ነው እኔ አልስማማበትም እንጂ እርሱም ተናግሮ ነበረ። መኪናውን አቁመና ወደ ግቢው ውስጥ ገባ። በረንዳ ላይም ተጠብቀው የነበረችው ባልተቤቱ የለችም። በሩንም አንኳኩቶ በሩንም አንኳኩቶ የሚከፍትለት ግን አልነበረም። ደግሞ ሲያንኳኳ ገረበው ብላ የተዘጋው በር በራሱ ጊዜ ተከፈተ። ባለቤቱ ግን በዚያች በወር ሰላሳኛይቱ ቀን ሳለንም የለችም። እየተገረመ ግራ እየተጋባ ወደ መኝታ ቤት ዘለቅ አለ። አልጋውም ላይ ፈገግ እያለች ገደም ብላለች። አበባውን እንደያዘ ጠጋ አለና ጠጋ አለና ጠጋ አለና በእጁ ጉንጯን ነካት፣ ቅዝቅዝ። በቁልምጫ ጠራት፣ መልሶ ግራ አልነበረም፣ ግን ተጋብቶ፣ አይኗንም ገለጠ አድርጎ ሊገልጣላት ግን አልቻለም። በርከክ አለና ሰውነቷን ዳበሳት። ቀዝቀዛል። የመጨረሻው ቀን ነው። ይህንን ቀን ማየት አልፈለገም። ለልጁ ስል እስከ ዛሬ ታግሻለሁ፣ በቃኝ የሚልን ጽሑፍ ራክሴዋ ላይ አገኘ። እርሷም ፍቼውን አትፈልግም። ስለዚህ ሳትፋታ ሞተች። በራሱ ውስጥ የነበረው የሀሳብ ለውጥ አላወቀችም። ምክንያቱም ላይነጋገሩ ቃል ተገብተው ነበርና፣ እርሷ የዛሬዋን ቀን በስጋት እና በጭንቀት ነበር እየጠበቀች፣ የመለያየታቸውን ቀን፣ የህይወቷን ግማሽ የህይወቷን ግማሽ የምታጣበት ቀን፣ የማትፈልገው ነገር የምታደርግበት ቀን ናትና። እሷ ግን የዛሬዋ ቀን በጉጉት ነበር የጠበቀው፣ የሚነጋገርበት ቀን ፍቻቸውም እንዴተወውም የሚነግርባት ቀን ፍቅሩን የሚነግርባት ቀን ይቅርታ የሚጠይቅባት ቀን ለፍቅሩ ሲል ትንፋሽም ብትሆን ቅጣት ከፍሎ የሚመጣበት ቀን በእርሱ እና በባለቤቱ መካከል የመነጋገር እና የመቀራረብ እንጂ የመዋደድን እና ስሜት ለስሜት የመሰማማትን ችግር እንደሌለ መረዳቱን የሚነግርባት ቀን ናትና። ግን ምን ያደርጋል፣ ሁለቱም ይህንን በየልባቸው ያወቁት እንጂ አልተነጋገሩም። ሀሳባቸው በሌላ መንገድም አልተለዋወጡም። በዚህ የተነሳ በነገሮች መፍቻ ቀን ዋናዋ ችግር ተፈጠረ። ውድ የተከበራችሁ ቤተሰቦች ይህን ይመስል ነበር። በጣም አሳዛኝና አስተማሪም ብዙዎቻችን በፍቅር ስንኖር ሳንነጋገር ዝም ብለን የምን